ሰላም ለናንተ ይሆን፣ ውድና የተከበራችሁ የበጊዜ ኢትዮፕ ተከታዮች በሙሉ እንደምን አላችሁ? እኔ በጣም ሰላም ነኝ፣ እግዚአብሔር ይመስገን። እንዲሁም ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ፣ ነባሮች ከልባ መሰግናለሁ። ቪዲዮን ላይክ እያረጋችሁ፣ እንዲሁም ሸር ማድረግ የምትችሉ ሸር እያደረጋችሁ አበረታቱኝ። ዛሬ በህይወት መንገድ ወይም ባለማወቅ የባሏን ውሽማ የገዛ ቤቷ ያስገባችው ሴት በሚለው ተከታታይ ድራማ መጥቻለሁ ክፍል 43 ደርሷል በክፍል 42 ያየነውን ለማስታወስ ያክል እንግዲህ በክፍል 42 ሚኪ ሩት የነዳዊ ትህት እንዳልደለች ሲነግራት ነበረ እንዲሁም ህይወትን ለምን ነው እዚህ የተቀመጥሽ ይሄ ቤት ላንቺን የሚስማማሽ አይመስለኝም ከእነሱ ጋርም እየተስማማሽ አይደለም ሲላት ነበረ። እንዲሁም ከወሬያቸው የተነሳ የልጅነት ሚስቱ እንደሆነችም ያስታወሰ ይመስላል አንቺ ብሎ እንዳቀፋት ነበር ፕሮግራሙ የተቋረጠ። ዛሬስ በክፍል አርባ ሶስት ምን ተካሄደ የምለውን አብረን ምና የሆነን እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። ዳዊት እንግዲህ ወደ ቤት እየተመለሰ በነበረበት ሰዓት የወረቀት መርከብ አሁንም ያገኛል እንዲህ ይህ አቶ መርከቡ የሚባል ሰውዬ ግን የእውነት የወረቀት መርከብ በመስራት የሚሻገር ይመስለዋል እንዴ ምኑ ስራ ፈት ነው ይህን ሁሉ ወረቀት ሲሰራ የሚውል ይልና ወደ ቤት ይገባል ሰሩን ስልክ እያወራች ነው ሀሎ ያልኩህን አደረግ እሺ በቃ ሌላውንም እነግርሃለሁ ትልና ስልኩን ትዘጋለች ህይወት ስትመጣ ከዳዊት እጅ ላይ መርከቡን ታገኘዋለች እንዲህ ይሄ ወረቀት አንተ ምን ይሰራል ትለዋለች። ይሄ ማለት እኮ እኔ የታገትኩበት ቦታ ላይ በብዛት የሚገኝ ወረቀት ነው የነበረ ያገተችኝ ደግሞ ሳሮናት ትላለች ማለት ነው። ዳዊትም ምንም ናወቅ እኔ ራሱ ዛሬ ለሶስተኛ ጊዜ ነው የማገኘው? ይሄ ነገር እውነት ከሆነ ሳሮናት ልትመልስን ለና የሚችለው ብሎ ሳሮንን ይጠራል። ዳዊትም ይሄ ወረቀት ምንድን ነው ይላትን ሳሮንን እንዴ ይህ ጸልሽ መጫወቻ ነዋ ትለዋለች አይ እኔ በተደጋጋሚ ጊዜ አገኘኋት ሩትም አገኘችው ህይወትም ከታገተችበት ቦታ ነበረ ከአንቺ ቦርሳ ውስጥም ተገኝቷል እና ይሄ ማለት ምን ማለት ነው ማነው ቆይ በዚህ የሚጫወት ይላም ማለት ነው ሳሮንም ህፃም መሆን አለበት እንዴት ወረቀት በመርከብ ሰርቶ ይጫወታል? ትላለች ከዛ ህይወትም ለተፈጠረው ነገር ስትል አንቺ አፍሽን ዝጊ ትላታለች ሳሮን። ዳዊትም ሳሮን እስካሁን ላጥፋሹ ጥፋት ማስተካከያ ይሄን ነገር አጣሪ ይላታ፣ ማለት ነው። ውይ አስፈራኸኝ ትለዋለች ህይወት ደግሞ። ቤት እንዳትወጭ ይላን። እንዴ ህይወት ብቻ ነው እንደ ቤት የምትወጣ እኛ ስየወጣን አይደለ? ምን ትሆናለሽ ብለ ነው ትለዋለች ዳዊትም። አንቺ ራሽን ትጠብቂያለሽ ብዬ ነው ይላታ ውይ ወንድሜ ልቤን ሰበርከው! እኔ እኳን ታድግህልኛል ትጠብቀኛለህ ብዬ እያስብኩ ነበረ። ትለዋለች ዳዊትም፣ ሂዊ ወደ ውጭ ኖታ ይላታል። አይ የሚለቀፍ ጤፍ አለ እሱን ልቀሚ ትላታለች። ማለት ነው ዳዊትም፣ እንዴ ከመቼ ወዲህ ነው ጤፍ የሚለቀም ይላታል። እሱም እንዲሁም ስራ ስለሰጠሽ ታመሰግኝ ይገባል ብላ ጥላቸው ትሄዳለች። ዳዊትም ወይ ጉድ ይላል። ህይወትም እኔ ሌላ ችግር አልፈለግም የታዘዝኩትን ለስራ ትላለች። ዳዊትም እንደ አንቺ ደግሞ ምኖሻል እንዴት ነው ጤፍ የምትለክሚ ይላታል። እሱም ጤፋው አይለቅም ግን ይበጠራል ትለዋለች። እሱም በዚህ አያያዘ በረዶ ይቆላል ማለቱ አይቀርም ይላታም ማለት ነው። የምትነግረኝ ነገር ካለህ እዚሁ ንገረኝ፣ የትም አልሄድም ትለዋለች። ከዛ በኋላ አይ አስቸኳይ አይደለም ይላል። በቃ ሌላ ቀን ትነግረኛለህ ትላለች። በይ ሄጂ ጤፍ ሽልቀሚ ይላትና ይስቃል። አንተ ትቀልዳለህ ብላ ትለው ትገባለች። ሚኪ ዛሬም በረለይ እንጎራደዳን ሩት ስትወጣ፣ ሩት እጇን ይዛታል። ቆይ አንተ ምን ነው ትለዋለች። ማለት ነው። ቆይ አንቺ ግን ምን አይነት ችግር ውስጥ ነው የገባሽ ይላታል። አንተ ለምን አትተወኝም ምን አገባ ትለዋለች። ቆይ ለምን ነው የነዳዊት እህት ነኛልሽ? ይላታል። እንዴ የእውነትስ ሁኜ ቢሆን ትለዋለች። እሱም አይሆንም፣ እኔ እኮ ከነ ቤተሰቦችሽ ነው የማውቀሽ ይላታል። እሱም በመድጉ ውስጥ አድጌ የነዳዊት እህት ሆኜ ብገኝስ ትለውና ጥለው ትሄዳለች። እሱም ይከተላትና ትክክለኛዋ የነዳዊት እህት አንስሳት ሁኝ ህይወት እንደሆነች አውቅ ያለው ይላታል እሷም ምን ትላለች? አዎ ሁሉ ልትዋስ ትችላለሽ፣ እኔን ግን አትዋሽኝም ይላታል። እዚህ ቤት ስገባ እውነትን እንደምታቅ ጊዜ እንደማይፈጅብር እርግጠኛ ነበርኩ ትለዋለች። እሱም እሩት ችግር ውስጥ ነሽ ይላታል። አይደለውም ትለዋለች። ችግር ውስጥ ነሽ ብሎ ሲይዛት ሰላም በኋላ ትመጣና ሚኪን ትዘርረዋለች። ሰላም ምን ሁነሻን ትላታለች ሩትም ሰላምም አሁን እኔ ባልደርስልሽ ምን ይውጥሽ ነበረ? ጤነኛ ነሽ ግን ትላታለች። እንደ ዛሬ ጤነኝነት ተሰምቶኝ ማቅ። አየሽ፣ በአንዴ እኮ ነው የዘረርኩት። እኔ ባልደርስ አሁን ቦርሳሽ ሳይቀር አይደለም፣ ቦርሳሽ እና ሂዩማን ሄርሽን ለያይቶ ነበር የሚሸጥልሽ በተወደደ ሂዩማን ሄር፣ ትላታለች። ጠሩትም ተደናግጣ ሂዳ ራሱን ታቀነዋለች። ሰላም ትላለች። ሰላምም እንዴ፣ እኔ ባተረፍኩሽ እኔ ኑ ትላታለች ማለት ነው። እሱ ሌባ አይደለም ትላታለች። እኔ አይደለም ፊቱንና ጀርቦን አይቼ ነው ሌባንም ላይ ትላታለች። ሰላም አይደለም የእነ ዳዊት አብሮ አደግ ነው ትላታለች። ዳዊት ኔ የፀይም ኳቸ ወይኔ የሰው ሰው ገድ የነበረ ትላለይ ሰላምም ሩትም ሰላም ራሱን ስቷን ኮ እስኪ ና ያግዝኝ ትላታለች። ሰላምም ቁጭ ትልና ከቦርሳዋ አቅጣል ነገር ተዋጣለች። ሰላም እየቀለሱ ነው እኔ በሱ ነገር አላምንም ትላለች እስኪ ወግች ብላ ቅጠሉን፣ እንግዲህ ስታሸቶ አስነጥሶ ይነሳል። ውይ ተመስገን ነቃ ትላለች። ከዛ በኋላ እሱም እንዴት ችናት እንደዚያ ይረረችኝ ይላል። አየሽልኝ አይደል ንቀቱን ብላ ትደግመዋለች። ሚኪም ቤት ገብቶ በበረዶ ፊቱን ያሻል። ሳሚም እንዴ፣ እች ቀው ሲሆነች ይለን ተቃታለ እንዴ ይለዋል። አዎ እች ህይወት መቼም ከመጠች የማታመጣብን የለም ይላል። ከህይወት ጋር ትተዋውቃለች? እንዲ ይለዋል። አዎ የትምህርት ቤት ጓደኛዋ ናት። እንዲህ እንዴት እንደዘረረችኝ ኮ ጥንካሬዋ፣ ይላል አቃት አለው። ሳሮንን ራሱ ደብድባት አለ እንዲ ያላቀመሰችው የለማ ይላል። ሚኪም አዎ ብታይ ደግሞ እሱ አይደለም የዘረረችን ውስጧ ያለው መንፈስ ነው ይላል። እንዲ መንፈስ ይለዋል አሁን ባክ ባህላዊ መድኃኒት ቅጠል ምናምን ትላለች ይላል። በዚህ ዘመን ጥንቁልና ይለዋል። አዎ እናንተ ተምንበታለ። እኔማ አላምንበትም፣ ያው ግን አድርገዋለሁ ብላ ስለምትፎክር ታስፈራለች ይለዋል። ማለት ነው። እኔ ግን እንደዚህ ወጣ ያለ ባህሪ ያላቸው ሰዎች ይመቹኛል። በል ዳዊት እንዳይሰማ ይቀልድብኛል ይለዋል። ባክ እሱን የምታገኘ አትምረውም፣ ልጅቱ እኳ የለየላት ቀውስ ናት ይላል። ማለት ነው። እንዴ አሁን አላምንበትም ስትለን ነበረ ይላል። አላምንበትም ግን በሌላ በኩል ህይወት ከሳሮን ክላስ ትሄድና ሳሮን ጤፉን አበጥሬ ጨርሻለሁ ሌላ የምታዘኛለሽ ረታለ ቆይ አንቺ ግን መሰልቤሽን ስድብ እንደ ቫይታሚን ነው እንደሚቆጥር በየቀኑ እያማረብሽ ነው እኮ መሄድ እኔ እኮ ሰላም ነበርኩ እስካሁን መጠሽ በጠበሲኝ ትላታለች። እሽ በቃ እንዳታይኝ ሊሂድ ግን የሆነ ቦታ ሊሄድ ነበረ ትላታለች። እንዴ እንደማል ፈቅድልሽ እያወቅሽ እንዴት ትጠይቅኛለሽ? ትላታለች። እሽ በቃ ትላለች። እንዲሁም ቆይ ምትወጭ ከሆነ ለምን አስቤዛ ገዝተሽ አትመጭም? ትላታለች። እሷም እሽ ብላ ትሄዳለ። ሳሮንም ስልክ ትደውልና ሀሎ ወፎ ወጣለች። አይ እንድትሰቃይ ነው የምትፈልገው፣ እንዳትገሏት ትልና ስልኩን ትዘግባለች። እኔ እንኳን ዛሬ እንዲሆን አልፈለግኩም ነበረ ግን ራሱ ይለውጣልሽኝ ትላለች። ህይወት እየወጣች ሳለ ዳዊት ያገኛታል። እንዲህ የት ነሽ ይላታል። አስቤዛ ልገዛ ትለዋለች። ዳዊትም እንዲህ ለምንም ትውጭ ይላታል። እሷም አይ ዳዊት የሆነ ነገር ማድረግ ከፈለገች እኮ ከጠገቧ ነኝ፣ ለምን ውጭ እስከማውጣት ትጠብቃለች ትለዋለኝ። አይ እኔ ገዝቼ እመጣለሁ። አሁን እኮ ከሳሮን ብቻ አይደለም የምትጠነቀቂ፣ ልጅሽን ካገቷት ጭምር ነው ይላታል። እሷም አይ አልገባም፣ ሳሮን ትናደድብኛለሽ ትለዋለች። ግቢ ያልኩሽ እያየውሽ ግቢ ይላታል። እሺ ብላ ትመለሳለች። እሷም ሳሮንም ውስጥ ስትገባ ቢሮዋ ውስጥ የመርከቡን ወረቀት ታገኘዋለች። እንዴ ቤቴ ቢሮዬ፣ ለነገሩ እንዲያስጨንቀኝ አይገባም ትላለች። ቆይ ቆይ፣ ማን ሊሆን ይችላል? ሊያስጨንቀኝማ ይገባል ቦርሴ ውስጥ ከወላ ትግንቷል ማን ነው እንዲህ የሚያደርግ እነ ዳዊት አይደሉም ቆይ ማን ነው ትላለች በሌላ በኩል ሩትና ህይወት ቴሌቪዥን እያዩ እየሳቁ ነበረ ሚኪ ከኋላቸው ይመጣና እሺ ይላል ህይወትም እንዲህ አንተ የቀን እንቅልፍ ጓ ትለዋለች እሱም ምነበፈርኩ ይላል ደግሞ እኮ የተኛ ምሳራ ሶሳት በላ ነው ላቅርብልህ ትለዋለች አንቺ የሰራሽሆንማ እንዴት አልበላም ይላታል። ከሳሷም ትሄዳለች። ሩትም በጣም ተግባብታችኋል ትለዋለች። ድሮም እንደዚህ ናት ጸባይ ሰናይ ናት ይላታል ሚኪ ትለዋለች። አዎ እኔም አቃት። ሩት ማትደብቅ ናት፣ ግልጽ ናት፣ የዋህ ናት፣ ሰዎች ናት። ጎዳም ይሄን ነገር ሁሉ ለምን እንዳደረግሽው እስከማቅደረስ አልተውሽም ይላታል። እሱም ምን ነው እኔን ስታይ ልብሽ እንደገና መምታት ጀመረ እንዴ? ይላታል ሚኪ። አቁም ስለሌና ለአንተ ግንኙነት እዚህ ቤት እንዲወር አልፈልግም፣ ማንም ሰው እንዲያውቅ አልፈልግም ትለዋለች። እንደዛ እየተባባሉ እንግዲህ ህይወት አልሰማችም ምግቡን ይዛ ትመጣለች። እሱም እስኪ ልቅመሰው ይልና የቀምሰውን ዋው በጣም ነው የሚጣፍጥ ይላል። ህይወት የሚጠፍታ ትለዋለች። ይህን ማመቅመስ አለብሽ ብሎ ያጎርሳታል። ሩትም እንዴ እሱ አይደለ እንደ የሰራችው እንዴት ጣሙ ይጠፋባታል? ትላለች ሚኪም፣ አጉርስሽ ነበር ግን እኮ ያልቅብኛል፣ ይላዛ ማለት ነው። ኧረ አልፈልግም ትለዋለች። ህይወትም እንዲህ አለኮ ለአንጣ እንዲህ ትላለች። አይ ትላለች ሩትም። እንደዛ እየተባባሉ እንግዲህ ሰላም ትመጣና ይቅር በለኝ ብላ ከሚኪ ግርስር ትደፋለች። ህይወትም እንዲህ አንቺ ጦሰኛ ደግሞ ምን አረግሽ? ትላታለች እሱም ይቅር ብዬሻለሁ ይላትም። ይህ ይቅር አልከኝ ደግሞ እንዴት ቆንጆዬ ነህ? ወይ ነው የፊት ለስላሴ፣ ምንድን ነው የምትጠቀመው? ደግሞ ልጅ ግር ነህ ትለዋለች። ልጅ ግር ትላለ፣ ሩትም ወጣት ነው ለማለት ነው አንቺ ትላለች። ቆይ እንዲሁም እንዳይጠፋብኝ ወረቀትና እስክሪቶውን አምጪልኝ፣ ማሕወት ልጻፍ ትላለች ማለት ነው። ከዛ በኋላ ፍቅረኛ አለህ እንዴ ትለዋለች። ሰላም አንቺ ብድ ትላለች እሱን የጠየቅኩት አንቺ፣ ምን ቤት ነች ትላታለች። ህይወትንም ማለት ነው። እሱም እንዲሁም አባብዬ ፈሰፈስ እንዳግሙልኝ ፈልገዋለኝ ይላታን ማለት ነው። እንዴ አንተም በዚህ ታምናለህ? ስሟን ብቻ ስጠኝ ትለዋለች ማለት ነው። ሩትም እባክሽ፣ እሱ ሲቀልድ ደው፣ እንደዚህ አይነት ነገር አይወድም ትላለች። ሳሜና ዳዊትም ይሄን ነገር ግን ማ ሊያስቀምጠው ይችላል? ሳሮን አይደለሁም እያለች የማለች እየተገዘተች ነው ይላን ዳዊት ሳሚም ቆይሱ አካል ኮነች፣ ማን ሊሆን ይችላል ይላል ማለት ነው። አላቅም ግራን የገባኝ እየተባባሉ ሳለ ሳሮን ከውጭ ወረቀቱን ይዛ ትመጣለች። ይሄው ከኔ ቢሮም አግኝቻለሁ ስላለ እንዲህ ቆይ፣ ማን ሊሆን ይችላል አንቺ ከሆንሽ እውነትን አውጭ የላታን ሳሚ። እኔ አይደለሁም ለማንኛውም ከስራ ነው የመጣሁ ብላ ጥለዋ ትገባለች። ተከታትላም ሩት ከጀርባዋ ትገባና ይሄ ነገር ሳሮን አትመስለኝም፣ ሌላ ሰው ነው የሚያደርገው ግን መልእክቱ ለሳሮን ይመስለኛል ትላለች እንደ አንቺ ደግሞ ሰላይ ሆንሽ ይላታም ማለት ነው። ሳሚም በሉ የእናንተ ነገር ከባድ ነው፣ እዚህ ነገር ሳታስገቡ ይልሄድ ብሎ ይሄዳል። ወንድሜ ለእኔ እንደምታስብ አውቃለሁ፣ ግን እኔ ራሴን መከላከል አያቅተኝም ትለዋለች። ዳዊትም ቆይኔን ማንም ይሰማኝ ብሎ ተነስቶ ተናዱ ጥሏት ይሄዳል። እሮትም ስልክ ታወራለች። እኔ በጣም ከብዶኛል፣ ሁሉ ነገር እያስጠላኝ ነው። ሰሞኑን ደግሞ የማላውቀው ሰው ሳሮንን እያስፈራራት ነው ትላለች እሺ፣ የተለመደው ቦታ እንገናኝ ስትል ሚኪ ከጀርባ እያዳመጣት ነበረ። ከዛም ስልኩ እንደጨረሰች ሩጥ ወጥ ይገባል። እሷም ኮቴ የሰማች መሰላትና በሩን ከፍታታ ያለ እንዲህ ጆሮዬን ብላ ተጠራጥራ ከበሩ ደበቅ ብላ ትጠብቃለች። ሚኪም እሷ የሄደች መስሎት እየሮጥ ይወጣል። ፕሮግራሙ እዚህ ላይ ይቋረጣል። ቀጣይስ ምን ይሆን የሚለውን አብረን የምናየው ይሆናል። አመሰግናለሁ።